ኢትዮጵያ ና ቱል ኢትዮጵያን ሰላማችሁ ይብዛ ያልሁኝ፣ እንግዲህ ወደ ቀዳሚው ሰበር መረጃዎች ይሳል። በምዕራብ ጎጃም ቋሪት ተብለው በሚታወቁ ፋኖ ከፍተኛ ኪሳራ አስተናግዷል። ከዚህም እንግዲህ የእኔ ዓለም ዘለቀ ተብለው የሚታወቁ የፋኖ ቀኝ እጅ እንግዲህ እግር አውጪ ብሎ ፈርጥጧ ማለት ነው። በተለይ የእኔ ዓለም ዘለቀ መኖሪያ ቤት አካባቢ እንግዲህ መከላከያ በደረሰው ኦፕሬሽን ከፍተኛ ኪሳራ አስተናግሏል። ከዚህም እንግዲህ በምስሉ ከመግቢያ ይጀላችሁ እንደ ቀረቡት እንደቀረቡ ከፍተኛ የሆነ የትጥቅ ልብሶች፣ የቁይ መጠቀሚያ ቁሳቁሶች፣ የብር መሰብሰቢያ ህገውጥ ካርኒዎች እንግዲህ በመከላከያ እጅ እንዲህ በምስሉ እንዳያችሁ ቀርቦላቸው ማለት ነው። ከፍተኛ ኪሳራ ነው ያስተናገደው። በዚህ ምዕራብ ጎጃም ቋሪት ልዩ ቦታ ደግሞ ገነት አቦ ተብሎ በሚታወቅ ስለዚህ ከነ ተጨባጭ ማስረጃው እንዲህ እንግዲህ በዛ አካባቢ ያሉ ሰዎች ማወቅም ቼክ ማድረግም ትችላላቸው ማለት ነው። ስለዚህ መከላከያ በወሰዱ እርምጃ ከፍተኛ ኪሳራ አስተናግዷል። ይህን ያለም ዘለቀ ደግሞ እግራ ውጪ ብሎ የፈረጠጠ ይህን ያለም ዘለቀ ማለት ከዘመነ ጋር ቀኝ እጅ አብሮ በምዕራብ ጎጃም ወይም ደግሞ የጎጃም ግዛት አለቃነን ብለው ከሚንቀሳቀሱ ውስጥ ውስጥ ከነ ዘመነ ጋር አብሮ የሚንቀሳቀሱ ዋነኛው ቀኝ እጅ ነው። ከዚህም ውስጥ ነው እንግዲህ ከፍተኛ ኪሳር ያስተናግደው። በዚህም እግራ ውጪ ብሎ ነው የፈረጠጠው። ሌላኛው ጉዳይ ደግሞ በመራዊ ከተማ ልዩ ቦታው ባችማ ተብሎ በሚታወቀው ፋኖ ቀረጥ ሲሰበስበ እንግዲህ እርስ በርሳቸው በጥቅም አለመግባባት ተገጥሟቸው ደረበ የሚባል የፋኖ እንግዲህ መገኛው ባችማ ተብሎ በሚታወቀው እርስ በእርሱ በጥይት በመታኮስ እንግዲህ ልዩ ህይወቱ አልፏ ማለት ነው። ይህ እንግዲህ መራዊ ያላችሁ፣ በተለይ ደግሞ ባችማ አቀበለ አዋሳኞች እንግዲህ እንደደረሰ መረጃ ከሆነ ቼክ ማድረግ ትችላላችሁ። ከተጨባጭ መረጃ ደረስ ነው እላቸው ቀረፉ እጅግ የሚገርም ነው። በጣም የሚያሳፍ ፋኑ ፋኖ ማለት ባቸው በተጨባጭ የሚያሳየን የሚያስረዳን ይህ ነው። በምዕራብ ጎጃም ቋሪት ገነት አቦ ላይ እንግዲህ ይህን የመሰለ ዘረፋ፣ ቀረጥ መሰብሰቢያ ብዙ ነገር ነው። ምርኮኛ ምርኮኝ የሆነው መከላከያ በወሰዱ እርምጃ የትጥቅ ልብሶች እንግዲህ ፋኑ ከፍተኛ ኪሳራ እያስተናገድ ከነዚህም እንግዲህ ላብነት ያህል በርካታ ምርኮኛ ሲሆን በርካታ ደግሞ የትጥቅ ልብሶች፣ የቀረጥ መሰብሰቢያ ህገወጥ ገንዘብ እንዲሁም በርካታ መሳሪያዎች በመከላከያ በወሰዱ እርምጃ እንግዲህ ተማርኳም ማለት ነው። እንግዲህ ምዕራብ ጎጃም ቋሪት እንግዲህ የሚትገኙ እርምጃ ከማድረግ ትችላላችሁ። ከዚህ ጋር በተያያዘ ደግሞ አቶ ገዱ እንግዲህ ብቅ ብሎ እንግዲህ ክፋን ነው ጎን እያለ እየተናገር ሰምተናል። ስለዚህ ብሔርተኝነት በየትኛው ማቅጣጫ አይጠቅምም እያልሁ ስለ ገዱ ደግሞ ትንሽ ልንገራችሁ። እንግዲህ ገዱ ስልጣን የተቆናጠጠ በስልጣን የነበረ የአማራ ክልል ርዕሰ መስተዳድር የነበረ በዛን ታይም ያልሰራውን ዛሬ ደግሞ ስልጣኑን ካጣ በኋላ እሸዮ አለውላችሁ እያለ ነው። እንግዲህ በዚህ ብንረዳው ይበቃ። ምክንያቱም ያኔ ስልጣን እያለ ለአማራ ያልጠቅመውን፣ ያልማራ፣ ያልሰራውን ወልቃይትና ራያ ላይ ያልታገሉን ዛሬ ደግሞ አለውላችሁ የሚለው ጅብ ካለፈ ውሻ ጮኸ በሚለው መረጃ ብንይዘው እጅግ ወሳኝ ወደ ሆነው ደግሞ የህወሓት ታጣቂዎች መቶ ሰባ አምስት የሚሆኑት እንግዲህ ህዝባችን ላይ አንተኩስም በማለት ከጊዜያዊ አስተዳደር ከነ ጌታቸው ረዳ ጎን መቆማቸውን የወጡት መረጃች ያመላክታል። እጅግ ደስ የሚል ነው። በጣም ደስ የሚል ነው። ብሔርተኝነት በየትኛው ማቅጣጫ አይጠቅምም። መቶ ሰባ አምስት የሚሆኑ ታጣቂዎች 175 175 የሚሆኑ የህወሓት ታጣቂዎች በህዝባችን ላይ አንተኩስም በማለት ከህዝብ ጎን በመቆም እንግዲህ የህዋት ታጣቂ የህዋትን ቡድን እንግዲህ አፈንግጠው ወጣው ማለት ነው። እጅግ ደስ የሚልና የሚበረታታ ነው። ባይዘ ብሄርተኝነት በየትኛው ማቅጣጫ አይጠቅምም። የህዋት ብሄርተኝነትም የአማራ ብሄርተኝነትም የኦሮሞ ብሄርተኝነትም አይጠቅምም። በብሄርተኝነት ኤርትራ ተገንጥላም አልጠቀማትም። ዛሬ የምናየው ይህን ነው። ስለዚህ ሰፋር ግን ካየ ነው። የኤርትራ ብሄርተኝነት ኤርትራን ገነጠለ፣ ግን አልጠቀማትም። ስለዚህ የአማራ ብሄርተኝነትም ከዚህ ምንም የለየው የለም። የህወሀት ብሄርተኝነትም ከዚህም የለየው የሸኔ ብሄርተኝነትም ከዚህም የለየው የለም። ስለዚህ ወደ ዋና አጀንዳችን እንግዲህ በዛሬው ዕለት በምዕራብ ጎጃም እንግዲህ በቋሪት ገነት አቦ ላይ ፋኖ እንግዲህ ከፍተኛ ኪሳራ ነው ያስተናገደ፣ መከላከያ በወሰደው በተቀናጀ ኦፕሬሽን ማለት ነው ብዙ ምርኮኛ፣ ብዙ ቁሳቁስ እንዲሁም ቁስለኛ ድርስ ነው እንግዲህ እያስተናግደው ማለት ነው። ሰላም ለሀገራችን፣ ሰላም ለኢትዮጵያ ይሁን። ዘረኝነት ይውደም። በማንም ለማንም አይጠቅም። ዘረኝነት በፍጹም አይጠቅም። ዘረኝነት አያሻግርም። ሰላም ነው የሚያስፈልግ። ለዚህ ደግሞ ምንድን ነው ብሄርተኝነት መውጣት አለብን። አንተ ጤነኛ መሆን አለብህ። ከብሔርተኝነት ወጣ፣ ኢትዮጵያ መልበስ አለብን። ስለዚህ ሂምቪ ቻና ላይ እንግዲህ ጎቻ ከሚለው ቻና ሁለተኛው ቻናል ነው። ጎቻ የሚለው ቻና ባይዘ አን ዋርኒንግ እያሳየ በተለያየ ምክንያት አታክ እያደረጉ ስለሆነ ይህ እንግዲህ ከአንዳንድ አካላት ጋር በመቀናጀት እጅግ ደስ በሚል መልኩ ጀላችሁ ቀርብ ያለው ሰላምን በመስበክ ሰላምን በማውራት ሁላችን ዘብን እንቆም ዘንድ በአክብሮት እየጠየቁኝ፣ እያንዳንዳችን ደግሞ ኃላፊነታችን በጽኖ እንወጣለን። ለዚህም ደግሞ አንዱ እኔ ነኝ ብለን የራሳችን አላፊነት መውሰድ አለን። ስለሰላም ስለ ሰላም የኦሮሞ የአማራ የትግሬ፣ እባካችሁን ከብሔርተኝነት ውጡ፣ እባካችሁን ኢትዮጵያዊ ሁኑ። ብሔርተኝነት አይጠቅምም ብሔርተኝነት አይጠቅምም። መንግስት ሲሰራ፣ መስኩ ሲያጠፋ ውቀሱ እንጂ አመፅን አታስነሱ። አመፅ አይጠቅም ሀገር ያፈርሳል። ሀገር ደግሞ ሲፈርስ ህዝብ ነው የሚጎዳ። ስለዚህ መንግስት ላይ አይናችሁን አታሉ። ስልጣን 130 ሚሊዮን ህዝብ ስልጣን አይዝም። በቃ ይህ የታወቀ ነው። ይህን ማሳመን ማመን ይገባናል። 130 ሚሊዮን ህዝብ ስልጣን ሊያዝ ቢል የማይታሰብ ነው። ስለዚህ ለስልጣን የሚደረገው ብሔርተኝነት መሰረት አድርጎ የሚኒስትሩ ብሔርተኞች ስለማይጠቅም ማወገዝ አለብን። ኢትዮጵያ በማንም በማንም አትሸነፍም። ስለዚህ ከመከላከያ ጎን እየቆመ ስለዚህ በዛሬ ሁለት በሰራው ትልቅ መከላከያ ኦፕሬሽን በምዕራብ ጎጃም እንግዲህ ቋሪት ላይ ባስተናገደው የፋኖ ኪሳራ እጅግ ከፍ ያለ ምስጋናችን እናቀርባለን። ምክንያቱም ብሔርተኝ ስለማይጠቅም ነው። በሰላማዊ መንገድ መንግስት ክፍት ያደረገውን የሰላም ንግግር ድርድር መጠቀም እያንዳንዳችን ይጠበቃል። መንግስት በሩን ክፍት አድርጎታም። በሰላም ልነጋገር እንደራደር። በፋኑ አሁን ያለበት የፋኑ አሰራር ዘረፋ ላይ ነው። በቋሪት ምዕራብ ጎጃም ቋሪት ገነት አቦ አሁን መከላከያ በወሰዱ ኦፕሬሽን ከፍተኛ የሆኑ የቀረ መሰብሰቢያ ብር ማካባቻን የተያዘ ላብነት ያህል በትናንት ነው ሁለት ለምሳሌ መራዊ ከተማ የፋኑ እርስ በርሱ በመግደላቸው ደረበ የሚባለው ባችን ማቀበላይ ኤንቸክ አርጎ መራው ትኖር ባችን ማቀብ ላይ ቼክ አድርጉ ደረበኝ ባል የፋኖ ታጣቂ ሞቷን በሚሉ እም የሞተ በት ቀረጥ ብር ሲሰበሰቡ በህብር በጥቅም እርስ በርሳቸው አለመግባባታቸው ነው። ይህ ተጨባጭ መረጃ ነው ማወራችሁ። ቼክ ማድረግ ትችላላችሁ። በተጨባጭ የሆነ መረጃ ነው ማወራችሁ። ለዚህም ነው በተለይ ደግሞ ምዕራብ ጎጃም ላይ ቋሪት ላይ ለምሳሌ የኔ ያለም ዘለቀ እግር አውጪ ብሎ የፈረጠጠው እግር አውጪ ብሎ የፈረጠጠው መከላከያ እንግዲህ በወሰደ ኦፕሬሽን እግር አውጪ ብሎ ነው የፋኖ መሪ ነኝ ታጋይ ነኝ ሲል የነበረው መከላከያ ልክ ይህን ኦፕሬሽን ሲያደርግ እግራው ጭን የፈረጡ ነው። እና በሌላ ቪዲዮ እስክንገኝ ሰብስክራይብ በማድረግ ጠብቆ ቸው። ሰላም ለኢትዮጵያ፣ ሰላም ለሀገራችን፣ ዘረኝነት ይጥፋ ነው።